ጀኔራሉ ስብሰባውን ረግጠው ወጡ። ስብሰባው የሻቢያ ጉዳይን የተመለከተ መሆኑ የተገለጸ ሲሆን የጦር አዛዦቹ በስብሰባው መስማማት አቅቷቸው እንደነበር ሾልከው የወጡ መረጃዎች አረጋግጠዋል። በሌላ በኩል ከፌዴራሉ መንግስት ለትግራይ ሰራዊት ይከፈል የነበረው ደሞዝ ከአዲስ አበባ እንዲቋረጥ መወሰኑ ተነግሯል። በዝርዝር እናስደምጣቸዋለን። የሻቢያ ጦር ተጨማሪ የኢትዮጵያ መሬት ተቆጣጠረ። ጦሩ ባለፉት ሁለት ቀናት ተጨማሪ ቦታዎችን ለመቆጣጠር በር በርካታ ወታደሮችን እንዳሰማራም ተነግረዋል። የሻቢያ ፈቀላጤ በበኩላቸው ብልጽግና ፈርቶናል የሚል ለዛ ያለው መልእክት አሰራጭተዋል። ሚኒስትሩ ብልጽግና ፈርቶናል ባሉ ከሰዓታት በኋላ በአሰቡ አቅራቢያ ኢትዮጵያ የድሮን መንደርደሪያ ማዕከሎችን መገንባቷን የሚገልጽ መረጃ ወጥቷል። ታደምጡታላችሁ። የከተማ መጽ ሊያስነሳብኝ ነው ሲል ህዋት ከሰሰ። ከአራ መሬት ኃይሎች በላይ የትግራይ ህዝብ ሊውጠኝ አሰፍስፏል የሚል ግምገማ ያስቀመጠው የህዋት አንጃ ከዚህን ቀደም ታጣቂ ኃይል ሲያደራጅብኝ ነበር ሲል የከሰሰውን የአራት ኪሎን መንግሥት ዛሬ ደግሞ የከተማ መጽ ሊያስነሳብኝ ነው ሲል ከሶታል ፓርቲው በመግለጫው ዓለም ብልጽግና ላይ ጫና ይፍጠርልኝ ሲልም ተማጽኗል። ትሰሙታላችሁ። አሜሪካ በቬንዙዌላ ፕሬዚዳንት ይመራል ያለችውን የወንጀል ቡድን በአሸባሪነት ልትፈርጅ መሆኑ ተሰምቷል። ትራምፕ አደገኛ እርምጃ ሊወስዱ ነው። ከነጩ ቤተ መንግስት ሁነው ከባድ ውሳኔ ወስነዋል። እንመለስበታለን። አክብሮ ቦታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች፣ ከአንድ አፍታ ለአሁኑ መደመጥ አለባቸው ያናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የሻቢያ ጦር ተጨማሪ የኢትዮጵያ መሬት ተቆጣጠረ። ጦሩ ባለፉት ሁለት ቀናት ተጨማሪ ቦታዎችን ለመቆጣጠር በርካታ ወታደሮችን እንዳሰማራም ተነግሯል። የሻቢያ ፈቀላጤ በበኩላቸው ብልጽግና ፈርቶናል የሚል ለዛ ያለው መልእክት አሰራጭተዋል። ሚኒስትሩ ብልጽግና ፈርቶናል ባሉ ከሰዓታት በኋላ በአሰብ አቅራቢያ ኢትዮጵያ የድሮን መንደርደሪያ ማዕከሎችን መገንባቷን የሚገልጽ መረጃ ወጥቷል። በኢትዮ ኤርትራ መካከል በባህር በር የተነሳ ወደ ግ ት ሊገቡ ይችላሉ የሚለው ግምት እየቀነሰ መስሏል። ይልቁንም ኤርትራ በኢትዮጵያ ውስጥ ሁኔታ እያሳየች ባለችው ጣልቃ ገብነትና በተቆጣጠረቻቸው የኢትዮጵያ ሉዓላዊ ግዛቶች የተነሳ ወደ ግጭት ሊገቡ የሚችልበት እድል እየሰፋ ነው። ይህን ግምት የሚያጠናክር መረጃ በዛሬው ዕለት ወጥቷል። ባለፉት ሁለት ቀናት የኤርትራ ጦር የኢትዮጵያ ግዛት በሆነው ኢሮብ ተጨማሪ ቦታዎችን መቆጣጠሩ ተሰምቷል። የኤርትራ ወታደሮች እስካሁን ከተቆጣጠሯቸው ቦታዎች ለፈ ተጨማሪ አካባቢዎችን የመቆጣጠር እርምጃ ወስደዋል። በዚህ እርምጃም ሀዱሽ አዲ፣ ታታይ እና ቴባይ ወደ ተባሉ ከተሞች መግባታቸው ተረጋግጠዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከቀናት በፊት የኤርትራ ወታደሮች በኢትዮጵያ ሉዓላዊ ግዛት ውስጥ ይገኛሉ ብለው ነበር። ሚኒስትሩ ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ ከፍተኛ ትንኮሳና ጥሰት መፈጸሟን ተናግረው ነበር። በአሁኑ ወቅት የኤርትራ ወታደሮች በሰሜን ኢትዮጵያ የሚገኙ በርካታ የአካባቢ አስተዳደር ክፍሎችን ተቆጣጥረው ይገኛሉ ያሉት የውጭ ጉዳይ ሚኒስትሩ እነዚህም ቦታዎች ሙሉ በሙሉ በኢትዮጵያ ሉዓላዊ ግዛት ውስጥ የሚወድቁ ናቸው በማለት ነበር የገለጹት። ሻቢያ በእንዲህ መልኩ የኢትዮጵያ ሉዓላዊ ግዛቶች ጥሶ እየገባ ሲሆን፣ በማስታወቂያ ሚኒስትሩ በኩልም ብልጽግና ፈርቶናል የሚል ፕሮፓጋንዳ አሰራጭተዋል። አቶ የማነ ገብረ መስቀል የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ሰሞኑን በአንድ የፖልስ መድረክ ላይ ኢትዮጵያን በዘላቂነት የሚያውከው የኢሳይያስ ዶክትሪን በማለት የጠቀሱትን ነገር ምንም ምክንያታዊነት የሌለው በማለት አጣጥለዋል የማነ። ይልቁንም በኢትዮጵያ ውስጥ የሚካሄዱ ግጭቶች ምንጫቸው ከተሳሳተ መንግስታዊ አመራር የመጣ እንደሆነ ገልጸዋል። የኢትዮጵያው ገዢ ብልጽግና ፓርቲ የጦርነት አጀንዳ ከቅርብ ጊዜ ወዲህ ወደ ተጎጂነት ትርክ ተቀይሯል ያሉት የማነ ብልጽግና አስፈላጊ ከሆነ የባህር በር በኃይልም ቢሆን እናገኛለን ከሚለው ትርክ ቱ ለጊዜው ዝም ብሏል ብለዋል። የማነ ይህም ብልጽግና ፓርቲ ባለፉት ሁለት ዓመታት በኤርትራ ላይ በግዴለሽነት ያወጀውን ጦርነት ራስን የመከላከል እርምጃ አድርጎ ለማቅረብ ያሰበው ሴራ ነው በማለት ተችተዋል። ብልጽግና ፓርቲ በኢትዮ ኤርትራ ጦርነት ወቅት እንደነበረው በባህር በርስም የተስፋፊነት የጦርነት አጀንዳ እያራመደ ነው በማለት ጭምር የማነ ከሰዋል። ጄኔራሉ ስብሰባውን ረግጠው ወጡ። ስብሰባው የሻእቢያን ጉዳይ የተመለከተ መሆኑ የተገለጸ ሲሆን የጦር አዛዦቹ በስብሰባው መስማማት አቅቷቸው እንደነበር ሾልከው የወጡ መረጃዎች አረጋግጠዋል። በሌላ በኩል ከፌዴራሉ መንግስት ለትግራይ ሰራዊት ይከፈል የነበረው ደሞዝ ከአዲስ አበባ እንዲቋረጥ መወሰኑ ተነግረዋል። እንደ ኤርታሌ በሚፋጅ ፖለቲካዊና ወታደራዊ ትኩሳት እየተናጠ የሚገኘው የትግራይ ክልል ወደ አስከፊ ቀውስ እየተንደረደረ ይገኛል። ስምምነት ማገር መነቅነቁን ተከትሎ የክልሉ ኗሪ ሌላ ዙር ጦርነት ሊነሳ ይችላል በሚል ሰግቷል። በተለይም አንደኛው የህዋት ፍንካች ከሻቢያ ጋር ግንኙነት መጀመሩ ህዝቡን ያስቆጣ ሆኗል። ይህ ቁጣ ግን ከህዝቡ ተሻግሮ በህዋት ጦር አመራሮች አንድም ክፍፍል መፍጠሩ ነው እየተነገረ ያለው። ሰሞነኛው ወታደራዊ ስብሰባ ለዚህ የሚጠቀስ ነው። ከትግራይ ጦር አዛዦች መሃል አንዱ የሆኑትና ከወራት በፊት በመከላከያ ሰራዊቱ የፋ ዋኑ መሪ ናቸው በሚል የተከሰሱት ጀነራል ምግቤ ኃይለ በትናንትና ዕለት የምዕራብ ግንባር የሰራዊት አዛዦችን ሰብስበው እንደነበር ተሰምቷል። ለመንግስት ቅርበት እንዳለው የሚነገርለት ሉዓላዊ የተባለ የበየነ መረብ ገጽ ምንጮቹን ዋቢ በማድረግ በወጣው መረጃ ጀኔራል ምግቤ በዚህ ስብሰባ ላይ ሻቢያን አናምነውም ማለታቸውን ዘግቧል። በዚህ ወታደራዊ ስብሰባ የህወት አርሚ 13 አርሚ 17 ና የአርሚ 11 ከኮር በላይና የኮር አዛዦች መገኘ መገኘታቸውን ጠቅሷል። በስብሰባው ላይ ጄኔራሉ በአፋር የመሸጉት የሀራ መሬት ታጣቂዎች እኛን ሊያጠፉ የተነሱ ናቸውና ጠላቶቻችን ናቸው ሲሉ መናገራቸውን ዘገባው ጠቅሷል። ከዚህ በተጨማሪም ከሻቢያ ጋር የተጣመርነው ለፖለቲካ እንጂ አምንነው አይደለም ማለታቸውን ዘገባው ጠቅሷል። በስብሰባው ከተሳተፉት መሀል አንድ ከፍተኛ የኮር አዛዥ እኛን የሚበላን ሀራ መሬት አይደለም፣ በነፃ መሬት ያለው ኃይል እኛን ከመብላቱ በፊት የትግራይ ህዝብ ያጠፋናል ሲሰሩና መፍትሄን ፈልግ ማለታቸውን በዘገባው ተጠቅሷል። ስብሰባው ባለመግባባት የተጠናቀቀ ነበር የሚለው ዘገባው ጄኔራል ምግቤ ስብሰባውን አቋርጠው መውጣታቸውንም አካቷል። በሌላ በኩል ከፌዴራሉ መንግስት ለትግራይ ሰራዊት ይከፈል የነበረው ደሞዝ ከአዲስ አበባ እንዲቋረጥ መወሰኑ ተነግሯል። ከፌዴራል መንግስት ለህወት ታጣቂዎች ይከፈል የነበረው ደሞዝ ከትናንት ዳር 7 ቀን 2018 ዓ.ም ጀምሮ እንዲቋረጥ መወሰኑ ተሰምቷል። ክፍያው ሲፈጸም የነበ ነበረውም በፕሪትሮ ስምምነት መሰረት ዲዲአርስ እስከሚተገበር ተብሎ እንደነበርም ተጠቁሟል። በጉዳዩ ላይ ከፌዴራል መንግስቱም ሆነ ከትግራይ ጊዜው አስተዳደር ተጨማሪ መረጃ ለማግኘት የተደረገው ጥረት አልተሳካም። የከተማ መጽ ሊያስነሱብኝ ነው ሲል ህዋት ከሰሰ። ከአራ መሬት ኃይሎች በላይ የትግራይ ህዝብ ሊውጠን አሰፍስፏል የሚል ግምገማ ያስቀመጠው የህዋት አንጃ ከዚህን ቀደም ታጣቂ ኃይል ሲያደራጅብኝ ነበር ሲል የከሰሰውን የአራት ኪሎን መንግስት ዛሬ ደግሞ የከተማ መጽ ሊያስነሳብኝ ነው ሲል ከሶታል። ፓርቲው በመግለጫው ዓለም ብልጽግና ላይ ጫና ይፍጠርልኝ ሲልም ተማጽኗል። ህዋት አዲስ ባወጣው መግለጫ የፌዴራል መንግስቱ በትግራይ ያጋጠመውን የፖለቲካ ኃይሎች መከፋ ለማከፋፈል እንዳጋጣሚ በመጠቀም የከተማ ሁከት ሊፈጥር ነው ሲል ወንጅሏል። እነ ደብረ ጽዮን ገብረ ሚካኤል ቡድን የፌዴራል መንግስቱን በከተማ ሁከት ቅስቀሳ የወነጀለው ታጣቂ ኃይሉ ከካምፕ ወጡ ባመፀ ማግስት ነው። የፌዴራል መንግስቱ ሌላ የማደከሚያ ስልት ተጠቅሞ ሊያዳክመኝ እየሰራ ነው ያለም ሲሆን ይህ የማዳከሚያ ትግል ስልት የከተማ ሁከትና ትርምስ መፍጠር መሆኑን በመግለጫው ገልጿል። የፌዴራል መንግስት በትግራይ ከተሞች ውስጥ ሁከትና ትርምስ በመ መፍጠር ላይ ይገኛል ሲል የሚቀጥለው የህዋት አንጃም ዓለም አቀፉ ማህበረሰብ ብልጽግና ላይ ጫና እንዲያሳድርም ጠይቋል። ይሁን እንጂ ዓለም አቀፉ ማህበረሰብ ህዋትን ባልተለመደ ሁኔታም ችላ ያለው ሲሆን በየጊዜው ለሚያሰማቸው ጥሪዎች ምላሽ እየሰጠ አይደለም። ዓለም አቀፉ ማህበረሰብ ጀሮ የነፈገው ህዋት እንዳሰበው በበላይነት በተቆጣጠረው በትግራይ ክልል ውስጥ እንኳን ተቀባይነቱን እያጣ ነው። ምንም እንኳን ህዋት የፌዴራል መንግስቱን በከተማ ሁከት መፍጠር ቢሆ ወነጅለም ትግራይን በበላይነት የሚቆጣጠረው የራሱ ቡድን መሆኑ ይታወቃል። ህዋት ከካምፕ ወጥቶ ያመጸበትን ታጣቂ ኃይልን በየጊዜው አደባባይ ሲወጣ መቆጣጠር ባለመቻሉ ለተቀናቃኞች በር እየከፈተ ነው። በህዋት ተገፍተናል ብለው ከትግራይ ክልል ወጥተው የሚታገሉ የተለያዩ የፖለቲካ ኃይሎች የታጣቂ ኃይሎችን ተቃውሞ እየተጠቀሙበት ነው። የጌታቸው ረዳን ቡድን ከስልጣን ካባረረ በኋላ ሁሉንም ነገር በቁጥጥርስ እንደሚያስገባ የጠበቀው ህዋት እንዳሰበው ሳይሳካለት ቀርቶ በየአቅጣጫው እየተሸረሸረ ነው። ከታጣቂ ኃይሉ በተጨማሪ በአንዳንድ አካባቢዎችም ህዝባዊ ተቃውሞዎችን ጭምር እያስተናገደ ሲሆን፣ ነገር ግን ተቀናቃኞቹን በኃይል ማፈን አልቻለም። አንዳንዶቹ ተቀናቃኞች ከትግራይ ክልል ወጥተው ከህዝባዊ አመፅ ቀስቀሳ እስከ ትጥቅ ትግል እየፈተኑት ነው። ህወሓት አብዛኞቹን ተቃዋሚዎችን በኃይል ለማፈን እየተንቀሳቀሰ ቢሆንም በየጊዜው ከውስጡ እየተሸረሸረ ጸንቶ መቆም እንደተሳነ ነው ይነግራል። ከትግራይ ተባረው አዲስ አበባ የከተሙት ጀኔራል ጻድቃን ገብረተንሳይ በህዋት ላይ ህዝባዊ አመጽ ለመፍጠር እየሰሩ መሆኑን መግለጻቸው ይታወሳል። ጀኔራል ጻድቃን የሚመሩት የለውጥ ፈላጊዎች ስብስብ በትግራይ ክልል የሚፈጠሩ ጥቃቅን እንቅስቃሴዎች ላይ ከጀርባ ሆኖ ቤንዚን በማርከፍከፍ ህዋት ላይ እሳት እየለኮሰ ነው። ከትግራይ የወጡ የህዋት ተቀናቃኞች ከፌዴራል መንግስቱ ጋር በመተባበር የተደገሰውን ጦርነት ለማስቀረት እየሰሩ መሆኑን የሚያመላክ መረጃዎች አሉ። ይሁን እንጂ ህወት የሞሽረት ጦርነት ውስጥ ሊገባ እንደሚችል ከተለያዩ ወገኖች በስጋት እየተገለጸ ነው። ምንም እንኳን አሁን ላይ ወደ ጦርነት ለመግባት የሚያስችል ሁለንተናዊ ዝግጅት እንደሌለው ቢነገርም በጊዜ ሂደት ራሱን ከመጥፋት ለማዳን እንደሚገባበት ተሰግቷል። አሜሪካ በቬንዚዮላ ፕሬዚዳንት ይመራል ያለችውን የወንጀል ቡድን በአሸባሪነት ልትፈርጅ ነው። አሜሪካ በቬንዚዮላ ፕሬዚዳንት ይመራል ስትል የምትወነጅለውን ዴሎስ ሶልስ የተባለ የወንጀል ቡድን በአሸባሪነት ልትፈርጅ መሆኗን የሀገሪቱ ውጭ ጉዳይ ሚኒስቴር አስታውቋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እሁድ ዕለት በሰጡት መግለጫ አሜሪካ ቡድኑን የውጭ አሸባሪ ድርጅት በሚል ከህዳር 24 ቀን 205 ጀምሮ ለመፈረጅ መወሰኗን ተናግረዋል። በዚህም የተነሳ የሀገሪቱ ፕሬዚዳንት ማድሮ የቡድኑ መሪ ናቸው ተብሎ በመፈረጃቸው ወዲያውኑ እንደ አሸባሪ ይቆጠራሉ። ማድሮ ግን ከወንጀል ቡድኑ ጋር ምንም ግንኙነት እንደሌላቸው በመግለጽ አስተባብለዋል። የትራምፕ አስተዳደር የአደንዛዥ እጽ ዝውውርን ለመቀነስና በማድሮ ላይ የሚያሳድረውን ጫና ለማሳደግ እየሰራ ይገኛል። የውጭ አሸባሪ ድርጅት የሚለው ስያሜ የአሜሪካ መንግስት በቡድኑና ተባባሪዎቹ ላይ የበለጠ ጠንከር ያለ እርምጃ እንዲወስድ ያስችለዋል። ዴ ሎስ ሶልስ የወንጀል ቡድን እንደ አደንዛዥ እጽ ማዘዋወርና ህገወጥ ማዕድን ማውጣትን በመሳሰሉ ተግባራት ውስጥ የተሳተፈውን ወንጀል ቡድንን ለመግለጽ አሜሪካ የምትጠቀምበት ስም ነው። ዋሽንግተን ቡድኑ የሚመራው በቬንዚዮላ ፕሬዚዳንት እንደሆነና ከጦር ኃይሉ የተውጣጡ ሰዎችን ጨምሮ የፕሬዚዳንቱ የቅርብ ሰዎችን ያካትታል ትላለች። ዩናይትድ ስቴትስ ማድሮ በአደገኛ እጽ አዘዋዋሪ ተግባራዊነት ቀጥተኛ ተሳትፎ እንዳላቸው የሚያሳይ መረጃዎችን እስካሁን ድረስ ይፋ አላደረገችም። ነገር ግን ዩናይትድ ስቴትስ ማድሮን ያደንዛዥ እጽ አዘዋሪ አድርጋ መፈረጇም በእጽ አዘዋሪዎች ላይ በምትከፍተው ወታደራዊ ዘመቻ እርሳቸውን ወይም በዙሪያቸው ያሉትን ኢላማ ለማድረግ ማሰቧን ያሳያል። በማድሮ ላይ ጫና ለመፍጠር በሚደረገው ጥረት አሜሪካ በቬንዙዌላ ውስጥ ያሉትን ኢላማዎች ልትመታ ትችላለች የሚለው ግምት እየጨመረ ነው። ፕሬዚዳንት ዶናልድ ትራምፕ ምን ማድረግ እንዳለባቸው መወሰናቸውን ቢናገሩም ውሳኔያቸውን ግን እስካሁን ይፋ አላደረጉም